የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችኑ ነው። ወደ ቀዳሚው ዜናችን እናልፋለን። ቅዱስ ሲኖዶስ የቤተ ክርስቲያንን ተቋማዊ ሕልና የሚያረጋግጡ የቅዱስ ሲኖዶስን ልዕልና የሚያስጠብቁ ለምእመናን ደህንነትና ለአገልጋዮች ህይወት የሚጠቅሙ አጀንዳዎች ላይ በመወያየት ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። መርጌታቸው በቀለ በቀለ ዝርዝራለሁ የቅዱስ ሲኖዶስ ምላተ ጉባኤ ከጥቅምት 11 እስከ 17 ቀን 2018 ዓ ም ድረስ ስለ ቤተ ክርስቲያናችን መንፈሳዊ ማኅበራዊና ምጣኔ ሀብት እድገት ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርጓል። ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ህልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ፣ ለምእመናን ደህንነትና ለአገልጋዮች ህይወት የሚጠቅሙ መንፈሳዊ አስተዳደርና ማኅበራዊ ጉዳዮችን መሠረት ባደረጉ አጀንዳዎች ላይ በመወያየት ለቤተ ክርስቲያናችን፣ ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፈዋል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብት በመሆናቸው ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን አስተላልፈዋል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የቅርታ ብር ክፍት መሆኑን ከመቅለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእምናን ያልተቋረጠ የሰላም ጥሪውን ያስተላለፋል። ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያም የውሳኔ ሐሳብ የሚያቀርቡ ብፁዓን አባቶችን በመሰየምና ተገቢውን ውይይት በማድረግ ብፁዓን አባቶችን መድቧል። ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሐሳብ የሚያቀርቡ ብፁዓን አባቶችን በመሰየምና ተገቢውን ውይይት በማድረግ ሀ ብፁዕ አቡነ የወስጣትወስ ዮስጣቴዎስ የኢሉ አባቦራ ሀገረ ስብከት ሊቀጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ። ለ ብፁዕ አቡነ ቶማስ የአዊና መተከል አህጉረ ስብከት ሊቀጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩ ሃ ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ፣ መ ብፁዕ አቡነ ኒቆዲሞስ የምስራቅ ሀረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ፣ በተጨማሪም የሸካ ዞን ሀገረ ስብከት ጽፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁዕ አቡነ ሕዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ የማይወክል ሆኖ በመገኘቱ መወገዙን መግለጫው ያስረዳል። መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ ቅኔ መምህር የሆኑት መጋቢ ሚኒስትር አባ ክንፈ ሚካኤል ቢካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። በአዲስ አበባ ሀገረ ስብከት የጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ሕንፃ ቤተ ክርስቲያን በብፁዓን አበው ሊቃነ ጳጳሳት ቡራኬ ተመረቀ። ለዝርዝሩ ያረካል አድማሱ በአዲስ አበባ ሀገረ ስብከት የጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ሕንፃ ቤተ ክርስቲያን በብፁዓን አበው ሊቃነ ጳጳሳት ቡራኬ ባሳለፍነው ቅዳሜ ጥቅምት 15 ቀን 2018 ዓ ም ተመርቋል። በምርቃት መርሃ ግብሩ ብፁዕ አቡነ ሕርያቆስ የአዲስ አበባ የሐዲያና ስልጤ አህጉረ ስብከት ሊቀጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀጳጳስ፣ ብፁዕ አቡነ ዲሜጥሮስ የምሥራቅ ካናዳ ሀገረ ስብከት ሊቀጳጳስ ተገኝተዋል። በተጨማሪም የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የጎሮ ሰፈራ ደብረገነት ቅድስት ኪዳነ ምሕረትና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 ቤቶች የሉም። መኖሪያ ሰፈር አይደለም። ይሄንን ስንሰራ አስር አምስት እየለመንም አይደለም ሰዎች በጉልበታቸው በሙያቸው፣ በሚችሉት ማቴሪያልን በማምጣት እንዲሰሩ የቀድሞው ሊቀ ጳጳስ ብፁ አቡነ ከቦታው ድረስ መጥተው በመፍቀድ ከፐርሰንት ነፃ ደረሰኝ ፈቅደው እዚህ ሰው ስለሌለ ከየቦታው በምታመጡት ገንዘብ ቶሎ እንድትጨረሱ በሚል በዛ መልኩ እናቶች፣ አባቶች፣ ወንድሞች፣ እህቶች ወጣት የሰንበት ትምህርት ቤት ልጆቻችን ከፍተኛ የሆነ ርብርብ በማድረግ እንደሚታወቀው ወደዚህ ደብር ከመጣው አንድ ዓመት ከስድስት ወር ነው። ከዛ ውስጥ ያልተሰራባቸው አንድ ዓመት የሚሆኑ ሲሆን፣ በአጭር ጊዜ በስድስት ወር በቆራጥነት እናንተ ደግሞ በሌላችሁ ገንዘብ ላይ ራሳችሁን ሰታችሁ ለዚህ ቀን ስለበቃችሁ እግዚአብሔርን አመስግኑት። ቤተ ክርስቲያኑ ያረፈበትን መሬት የለገሱት ወይዘሮ አበበችም ሕንፃ ቤተ ክርስቲያኑ ለፍጻሜ በመድረሱ የተሰማቸውን ደስታ ገልጸዋል። ይህ ሕንፃ ላይ እንዳትወስጅኝ እናቴ ብዬ ነበር። እኔ እናሷ እንተዋወቃለን የተነጋገርነውን ታምመኝ በህመም ውስጥ ነበርኩኝ። ደጇ ቤቷ በቆርቆሮ ውስጥ ቡና ኔ ቤቱ ሳይ በስሯ ውሃ እየፈሰሰ እናቴ ራሪልኝ ባክሽ ቀኔን ታሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁና፣ ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተማጸንኳት ድንግል ማርያም ራራችልኝ፣ ሁሉ ከሚችለው ልጇም ልጆ አደረሰልኝ ይህን ታላቅ ቀን አየን። እንኳን ደስ አላችሁ እላለሁ። ብፁ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ ሊቀጳጳስ ደግሞ ህንፃ ቤተ ክርስቲያኑን ለመገንባት የታለፈውን ፈተና አውስተው ስራቸውን አበረታተዋል። ዛሬ እንደዚህ ተወ አእምሮ ሲታይ እንግዲህ ዳገቱን፣ ቁልቁለቱን የምታውቁ እናንተ ናችሁ። በእውነት ያለምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት ሽንኩርት፣ ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱን ልስኑን እንዲያው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ ክርስትና እንደዚህ ነው። እሺም ክርስትና ሲገባ ገና ነው፣ ግን እየተንደረደርን ነው። ጥቅምት 15 ቀን ተመርቆ ጥቅምት 16 ቀን 2018 ዓ.ም ቅዳሴ ቤቱ የከበረው የጎሮ ሰፈራ ደብረ ገነት ቅድስት ኪዳነ ምሕረትና ቅዱስ ሩፋኤል ቤተ ክርስቲያን የተመሰረተው በ2011 ዓ ም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምግባረ ሰናይ አጠቃላይ ሆስፒታል የማስፋፊያ ግንባታውን አስመረቀ። የዚህን ዝርዝር ሰናይት ባንተ አዘጋጅተዋለች። ረሰናይ አጠቃላይ ሆስፒታል ቀድሞ የነበረውን ግንባታ በማስፋፋትና በማሻሻል በብፁዓን አባቶች አስመርቋል። በምረቃ መርሃ ግብሩ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና ራያ ህጉረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍቶ መዘክር ሙዚየም መምሪያ የበላይ ኃላፊ፣ የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ህርያቆስ የአዲስ አበባና የሀዲያ ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት እንዲሁም የጠቅላይ ቤተ ክህነት የስራ ኃላፊዎች ና የወረዳ ቤተ ክህነት የስራ ኃላፊዎች ተገኝተው ጉብኝት አድርገዋል። የሆስፒታሉ የቦርድ ሰብሳቢ የሆኑት ብፁዕ አቡነ ፊልጶስ የደቡብ ኦሞ ና የአሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንት ሆስፒታሉ ከምስረታው ጀምሮ ያለፋቸውን ፈተናዎች እንዲሁም በቅዱስ ሲኖዶስ ውሳኔ መሰረት በቦርድ መመራት ከጀመረ ጊዜ በኋላ በተለይም በዚህ አንድ ዓመት ያሳካቸውን ግቦች ለብፁዓን አባቶች ገልጸዋል። ምግባረ ሰናይ ጠቅላላ ሆስፒታል ጠቅላላ ሆስፒታል ከመሆኑ በፊት ከ30 ዓመት ያላነሰ በክሊኒክነት በጤና ጣቢያነት ሲያገለግል ማህበረሰቡን ሲረዳ ቆይቷል። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይሁን እንጂ ባለቤትነቱ የቤተክርስቲያኗ ሳይሆን ሌሎች ይጠቀሙበት እንደነበረ፣ ነገር ግን ይህን ሁሉ በማየት ከማትረፉ ይልቅ ጉድለቱ ስለነበረ ሲታይ የነበረው ቅዱስ ሲኖዶስ አርቆ በማሰብ በማውጣት በማውረድ ረጅሙን ጉዞ በመመልከት ራሱን ችሎ ከሌላ ድርጅት ጋር ተጣብቆ ሳይሆን ራሱን ችሎ እንዲተዳደር በቦርድ እንዲመራ የጤና ተቋም እስከሆነ ድረስ የጤናውን ዘርፍ በትክክሎ በቤተ ክርስቲያኗ ወክሎ በቤተ ክርስቲያኗ ልጅ ሆኖ መቀጠል እንዳለበት በማመን ተወስኖ ራሱን እንዲችል በቦርድ እንዲመራ አድርጓልና እንዲያው ይሄ ላደረገው ቅዱስን ወደ ስም እውነት መስጋና እናቀርባለን። የሆስፒታሉ ዋና ስራ አስኪያጅ ቀሲስ ሱራፌል ተዘራ በበኩላቸው ሆስፒታሉ በለውጥ ሂደት ውስጥ ባለበት አንድ ዓመት ጊዜ ውስጥ የተከናወኑ ተግባራትን ገልጸዋል። ይህ የማስፋፊያ ፕሮጀክት ቅዱስ ቤተ ክርስቲያን በሕዝብ ጤና አገልግሎት ክፍተት ውስጥ ብርሃን ለመሆን በቆመችለት ጽኑ ቃል ኪዳን የተከናወነ ሲሆን በውስጡም የሆስፒታሉ አስተዳደር ከሆስፒታሉ ቦርድ ጋር በመናበብና በጋራ በመሆን እርስ በርስ የተሳሰሩ እንዲሁም እኩል ክብደት ያላቸው አራት አበይት ክንውኖች ተከናውነዋል። የመጀመሪያውና ዋነኛው ስኬታችን የሆስፒታሉን የሕክምና አቅም በከፍተኛ ደረጃ ያሳደገው የሕንፃ ማስፋፊያ ግንባታ ነው። ይህ ፕሮጀክት በድምሩ የሆስፒታሉን አቅም በሦስት መቶ ፐርሰንት ያሳደገ ነው። ለዚህ ቁልፍ ግንባታ ውስጥ አራት ዋና ዋና ግንባታዎች ተካተዋል። የመጀመሪያው በቀድሞ ጂ ፕላስ ዚሮ ህንፃ ላይ አንድ ተጨማሪ በመገንባት አገልግሎት መስጫ ክፍሎቹን እንዲስፋፋ ተደርጓል። ለአስተዳደርና በከፊል ለህክምና ውሎ የነበረው ህንፃ ሙሉ ለሙሉ ዘመናዊ ህክምና ማዕከል እንዲሆን ተደርጓል። የወለል ስፋቱ 300 ካሬ ሜትር የሆነ አዲስ ጂ ፕላስ ዜሮ ህንፃ እዚህ ጋር የምታዩት መገንባት ተችሏል። ለቢሮና ለህክምና አገልግሎት የሚውል የሆስፒታሉን አጥር ጥግ ይዞ የተገነባ ደግሞ እንደዚሁ ጂ ፕላስ ዜሮ ግንባታ አለ። አያይዘውም የህክምና አሰጣጥ ሂደትን ከማዘመን ጀምሮ የህክምና እቃዎችን ለማሟላት የተሰራውን ስራ አብራርተዋል። በሁለተኛው የተከናወነ የሆስፒታሉን የህክምና አቅም የሚደግፉ ዘመናዊ ህክምና እቃዎች ማሟላት ነበረ። በዚህ ስራ ውስጥ ሆስፒታሉ የሚያስፈልጉትን ተጨማሪ አልጋዎች በየክፍሉ እንዲገቡ ተደርጎ ለቀዶ ጥገና የሚያስፈልጉ የሰመም መስጫ፣ የቀዶ ጥገና አልጋዎች፣ የሰው ሰራሽ መተንፈሻ መሳሪያዎች፣ አልትራሳውንዶች፣ አውቶክሌቭ እንዲሁም ለኩላሊት ዳያሊስስ ህክምና አገልግሎት የሚውል የውሃ ማከሚያ ማሽኖች ከአቅራቢዎች ጋር በአከፋፈል ስርዓት በመደራደር እንዲገቡ ተደርጓል። የእነዚህ መሳሪያዎች መሟላት የምግባር ሰናይ የጠቅላላ ሆስፒታል የሚሰጠውን የጤና አገልግሎት ጥራትና ብቃት በከፍተኛ ደረጃ ከፍ ያደርገዋል። በሦስተኛ ደረጃ የተሰራው የሆስፒታላችንን አገልግሎት ወደ ወረቀት አልባ ወይም ደግሞ ፔፐርለስ ቴክኖሎጂ የሚቀይር ሲሆን ይህ ፕሮጀክት የቤተክርስቲያኒቱ ልጆች በመተባበር ታላቅ ምሳሌነት የተከናወነ ነው። ኢቴክ ኃላፊነቱ የተወሰነ ማህበር ከ1.5 ሚሊዮን ብር የሚያወጣ የሆስፒታሉን የኤሌክትሮ ሜዲካል ሪከርድ ሶፍትዌር በነጻ ሰጥቶናል። በምረቃ መርሀ ግብሩ ላይ ከተገኙት አባቶች መካከል የሆኑት ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብዙ ያልተሰራበት ነበር በማለት አሁን የታየው ለውጥ ቤተ ክርስቲያን የምትኮራበት ነው ብለዋል። ብዙ ስራ ያልተሰራበት ቦታ ነው። ቀደም ሲል የስንዴም የዘይትም የአንድ አንድ የመግባር ሰናይ መከፋፈያ ቦታ እንደነበረ እቸስ ሰው ልጅ ሰው ነውና፣ በሰውነቱ ሰው እንደመሆኑ መጠን ጤና ያስፈልጋልና፣ የጤና ማዕከል ካሉት ታላላቅ የጤና ማዕከሎች አንዱ ሆኖ ተወዳዳሪ ሆኖ በዚህ መልኩ በመመዝገቡ ለቤተ ክርስቲያናችን ትልቅ ኩራት ስለሆነ እንኳን ደስ አላችሁ ደስ አለን ለማለት ነው። በመጨረሻም ክርስቲያኖች በመንፈሳዊ ሕይወታቸው ለማደግ በጸሎት መትጋት እንደሚገባቸው ተገለጸ። ዲያቆን ቴዎድሮስ ፍስሀ በዚህ ላይ ዝርዝር አዘጋጅቷል። ዲያቆን መምህር ሀይል ረአያ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማራቸው ጸሎቶች አንዱ አባታችን ሆይ በሰማያት የምትኖር የሚለው መሆኑን በመጠቆም በዚህ ጸሎት ውስጥም አምስት መሰረታዊ ነገሮች ይነሳሉ ይሉናል። ጸሎት በመጽሐፍ ቅዱስ በማቴዎስ ስድስት እና በሉቃስ 11 አንድ መድኃኔ ዓለም ክርስቶስ የጸሎትን ሕግ አስቀምጦልናል። ሁላችንም የምናውቀው ጸሎት አምላኩ ጋር ቁሞ አባ ማለት በጣም ልትቀርበው የምትችለው ዝምድና በምድር ላይ እሱ ነው፣ ወይም እማ ነው የምትለው፣ ወይም አባ ነው የምትለው። ለአንተ የመጨረሻ ቅርብ ዝምድና እሱ ነው። የእኔ አንደበት አባ እንድለው ፈቅዶልኛል አምላኬ። ማለት ይሄ ብቻ በመፍቀዱ ስንት ዘመን ማመስገን እንዳለብን አናውቅም። ግን ያለው እሱ ነው። ምን ምናርግ? ምን ብለን እንጸልይ? ጥያቄ ነው። ምእመናን፣ ይህን ጥያቄ የመጠየቃቸው በጣም ተገቢ ነው፣ በነገራቸው ካህናት ባባሳት ይሄን መጠየቃቸው በጣም ተገቢ ነው። ምን ብዬ ልጸል? ልክ ነው። መምህራቸውን ይጠይቃሉ። ንስሐ አባታቸውን ይጠይቃሉ። መምህራን መምህራንን መምህራን ይጠይቃሉ። በጸሎት የተጠቀሙ ሰዎች ደግሞ ይጠየቃሉ። አባ እንዴት ልጸል? ይሄ ጥያቄ አይቆምም። አባታችን ሆይ በኑ ከዛ ሰማችኋለሁ አሁን ሰው አይደለም የተናገረው ልዑል ስም ነው ይሄ የመለኮት ትእዛዝ ነው ይሄ አባይ ይባላለካ እግዚአብሔር ራሱ ነግሮና ምክንያቱም ሃይማኖት ይሄ ነው ሃይማኖት ማለት እግዚአብሔር ራሱ ስለ እግዚአብሔር የተናገረው ነገር በዋናነት አቡነ ዘበሰማያት አምስት ጉዳዮች አንደኛ ሃይማኖት ነው ማንኛውም አይነት የጸሎት መጽሐፍ የአቡነ ዘበሰማያት ኮንተንት የሌለው የለም እምነት ምን ብሎ ነው የምናምነው? መንግስት ያንተ ናት ነው፣ አንተ ገዢ ነ አንተ ነህ ንጉሱ። ይሄ ውጮቹ በአፈፈረንች ሌክስ ኦራንዲ ሌክስ ክሪደንዲ ሌክስ ቪቬንዲ ና ሌክስ ኦፖራንዲ ብለው አስቀምጠውታል። ሌክስ ኦራንዲ የሚለውን የምትጸልየው ተመልከዋለ፣ ጸሎቱ አምልኮ ነው። ወደ ሌክስ ክሪደንዲ ሲመጣ ደግሞ የምንጸልየው የምንኖረው ነው ወደ ሌክስ ቬቬንዲ ሲወጡ ደግሞ መተግበር ይሄ ምንድን ነው ሃይማኖት ሆኖ ምግባር የሌለው ሊኖር አይችልም ያንተ ሃይማኖት የሚተገበር የሚሰራ የምትኖረው ስለሆነ ማለት የመጨረሻ የሌክስ ኦፕሬንድ የሚባለው ማለት ነው የምንኖረው ህይወት መስበክ ወንጌልን መስበክ ሁለተኛው ምስጋና ስምህ ቅደስ እንዲህ እንዲህ እንዲህ የሚዘርፎችን የያዘን በሦስተኛ ደረጃ ደግሞ ልመና ይመጣል። በአራተኛ ደረጃ ንስሐ ነው። ፍቅር ወይም ስ እኛ የበደሉን እኮ ይቅረንላል። የመጨረሻ ተስፋ ነው የምናገኛት ምስጢር ሱ ትምጻእ መንግስት፣ የሚለውን ነገር ማለት ነው። ጸሎት ከእግዚአብሔር ጋር መነጋገር እንደመሆኑ መጠን የሰማይና የምድር ገዢ ከሆነው ከእግዚአብሔር ፊት ስንቆም ማስተዋል የሚገባን ነገሮችን ጠቁመዋል። ጸሎት ስንል መገዛትም ጭምር እያሳያል። እኔ ምንም አይደለሁም አንተ ነህ ብሎ ገዢ እንዳለው ለገዢው ነው እየቀረበ ያለው ማለት ነው። ራስን ዝቅ ማድረግ ማለት ነው ጸሎት በተዘዋዋሪ ለአምላክ የምትገዛው፣ አምላኬ አንተ ነህ እኔ ምንም አይደለሁም። ምንተ ብከ ዘይነ ሳይክም ካልከ የምመካበት ነገር የለኝም ሁለመና ያው አንተ ነህ ለማለት በራሴ ኃይል በራሴ ስልጣን በራሴ ጉልበት መተንፈስን እንኳን አልችልም። ኤንድ ብቻም ሳይሆን ና ኃጢአተኛ ነኝ ብሎ አምኖ በአምላኩ ፊት መንበርከክ ማለት በስተመጨረሻም ጸሎት ስግለትና ምጽዋት የማይለያዩ መሆናቸውን በመግለጽ ከጸሎት የተለየ ክርስቲያን ክርስቲያን ሊባል እንደማይገባም ገልጸዋል። በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 18 ያለውን ኃይለ ቃል ስንመለከት አምላካችን ቅዱስ እግዚአብሔር ሦስቱ ጉዳዮችን አንድ ላይ አድርጎ ነግሮናል። ከጸሎት ጋር ተያይዘው ሊነሱ የሚችሉ ጉዳዮችን ማለት ነው። ይሄ ስሪ ፒላርስ ኦፍ ፒቲ ይሏቸዋል። ይሄ ማለት የሦስቱ የአምልኮ አምዶች ማለት ነው። የአምልኮ አምዶችም ጭምር ይሏቸዋል። ከቁጥር አንድ ጀምረን ስንመለከት ከቁጥር አንድ እስከ አራት ያለውን ስለ ምጽዋትን ነው የሚያነሳው። ሁለተኛው ከቁጥር አምስት ጀምሮ ደግሞ በእንተ ጸሎት ነው። ጸሎት እዛች ምዕራፍ ላይ ነው የሚገኘው። ከዛ በኋላ አሁንም በምዕራፍ ስድስት ማለት ነው፣ ከቁጥር አስራ ስድስት ጀምሮ ደግሞ በእንተ ጾም ይላል ማለት ነው። ስለዚህ የጸሎት የምጽዋት፣ የጾም ጉዳይ እንደ አንድ የተፈተሉ ገመድ በአንድ እንትን የተፈተለ ገመድ አድርጎ ማየት በጣም ተገቢ ነገር ነው የሚሆነው። እየጸለየ አለመስገድ የሚታሰብ አይደለም። እየጸለይ ከዓለም መስቆት የሚቻል አይደለም። ሩቅ ነው የሚሆነው፣ ራቆት ነው የሚሆነው። ብቻውን መቆም አይችልም። የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች እየተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን ይቀጥላሉ። አሁንም ቆይታችሁ ከእኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።